ጠቅላይ ሚኒስትሩ በአደባባይ ክደውናል፣ በመጦሪያ እድሜያችን ባዶ እጃችንን ቀረን። የልማት ተነሺዎች። ጠቅላዩ ለሁሉም የኮሪደር ልማት ተነሺዎች ካሳ ከፍለናል ቢሉም ቤታቸው ፈርሶባቸው ካሳ የጠየቁ ነዋሪዎች ፋኖ ተብለው መታሰራቸው ተሰማ። ገና ወደ አዲስ አበባም እንገባለን። ኢሳያስ አልቡርሃን በካርቱም የሪፐብሊኩን ቤተ መንግስት እንዲቆጣጠር ቁልፉን ሚና የተጫወቱ ኢሳይያስ አፈወርቄ ጉዳ መጡም ገና ወደ አዲስ አበባም እንገባለን ብለዋል። ኔታንያሁ፣ የጸጥታ ኃላፊያቸውን ከስልጣን አባረሩ። ባለስልጣኑ ለመባረር ያበቃቸው ባለፈው አመት አማስ በአይሁዳዊቷ ሀገር ላይ ካደረሰው ጥቃት ጋር የተያያዘ መሆኑም ታውቋል። ሰላም ውድ ቤተሰቦች እንደምን አላችሁ? ከአዲስ ኒውስ ለሰዓቱ ብታደምጧቸው ብለን የመረጥንላችሁ ሀገራዊ፣ ቀጠናዊ፣ ብሎም ዓለም አቀፋዊ ወቅታዊ ጉዳዮች በጥንቅራችን እንዲተዳሰዋል። ተጋብዙልን። ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ፍጻሜ አብራችሁን ቆዩም። ጠቅላይ ሚኒስትር አብይ አህመድ በፓርላማው ያደረጉት ንግግር መዘይዞባቸው መጣም። ዓለም እያደነቀን ነው ላሉት የኮሪደር ልማት ከመኖሪያ ቤታቸው ተፈናቅለው ምትክ ቦታ ወይም ተገቢው ካሳ ሳይከፈላቸው የቀሩ የከተማዋ ነዋሪዎች የሉም ባሉ ማግስት ቢቢሲ አማርኛ በርካቶችን ጉድ ያስባለ ዘገባን ይዞ ወጥቷል። ጠቅላይ ሚኒስትሩ ዓለም እያየም በአደባባይ ክደውናል ያሉት ነዋሪዎቹ ለቢቢሲ ሲናገሩ በመጦሪያ ዕድሜያችን ባዶ እጃችንን መቅረታችን ሳያንስ ፋኖ ናችሁ ተብለን እየታሰርን ነው ሲሉ ማንም ያልጠበቀውን እውነታ ሁሉም ይወቀው ብለዋል። ጠቅላይ ሚኒስትር አብይ አህመድ በፓርላማው ፊት ቀርበው ለሁሉም የኮሪደር ልማት ተነሾች ካሳ ከፍለናል ቢሉም ቤታቸው ፈርሶ ካሳ የጠየቁ ነዋሪዎች ፋኖ ተብለው መታሰራቸው እያነጋገር ነው። ካለፉት ጥቂት ዓመታት ወዲህ በአዲስ አበባ ለተለያዩ የልማት ስራዎች በሚል መኖሪያ ቤቶችና ተቋማት በጅምላ እየፈረሱ ናቸው። በተለይም ለጫካ ፕሮጀክት ለኮሪደር ልማትና መልሶ ማልማት ለተሰኙ ወቅታዊ የመንግስት ትኩረቶች በአስር ሺዎች የሚቆጠሩ ቤቶች ፈርሰዋል። ነባር የመኖሪያ አካባቢዎችን ፈርሰው በሌሎች ግንባታዎች ተተክተዋል፣ በሂደት ላይም ናቸው። በዚህ መሃል ቤታቸው ለፈረሰባቸው የከተማይቱ ነዋሪዎች ካሳና ምትክ ቦታ የተሰጣቸው እንዳሉ ሁሉ ያለ ምትክ ባዶ ሜዳ ላይ ስለመቅረታቸው የሚናገሩን በርካቶች ናቸው። ከእነዚህም የአዲስ አበባ ነዋሪዎች መካከል በመቶዎች የሚቆጠሩት የቦሌ ክፍለ ከተማ ወረዳ 13 ልዩ ስሙ ሰላም አምባ ሰፈር ነዋሪዎች ይገኙበታል። ሰነድ አልባ የተባሉት የቤት ባለ ንብረቶች ለሶስት አስር አመታት ያህል በአካባቢው እንደኖሩ ይናገራሉ። በእነዚህ አመታት ቤተሰብ መስርተው የተረጋጋ ኑሮ ሲመሩ እንደነበር በመጥቀስ የአፈር ግብርን ጨምሮ ሌሎች የነዋሪነት ግዴታቸውንና የልማት ስራዎችን ሲደግፉ መቆየታቸውንን በማስረጃነት ያነሳሉ። በተለምዶ የጨረቃ ቤት ለሚባሉ ቤቶች መንግስት ባለፉት አመታት የይዞታ ማረጋገጫ እንደሚሰጥ ቃል መግባታቸውን የሚገልጹት ከ450 በላይ የሚሆኑት ነዋሪዎቹ ከአካባቢው የኮሪደር ልማት ከ200 እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ቤቶችን ጨምሮ በመልሶ ልማት እንደፈረሰባቸው ለቢቢሲ ተናግረዋል። ነዋሪዎቹ ቤት በማከራየት ቤተሰብ ያስተዳድሩ እንደነበር ጠቁመው እድራቸውን ጨምሮ ሌሎች ማህበራዊ አገልግሎቶች መበተናቸውን ገልጸዋል። ጭካኔ የተሞላበት ሲሉ ቤት አልባ ያደረጋቸውን እርምጃም የሚገልጹት ነዋሪዎቹ ሕይወታቸው መመሰቃቀሉንና ሜዳ ላይ መውደቃቸውን በመጥቀስ ባይተዋር ሆነናል ይላሉ። በመጥጦሪያ ዘመን ን ቀረው ሲሉ ታሪካቸውን ያካፈሉን አቶ ዘላለም የተባሉ የ85 አመት እድሜ ባለጸጋ ሲናገሩ በእድሜ ያላየሁት ነገር የለም። ዘመን ግን የባሰ ነው። በዚህ እድሜ ቤት ያስፈልገኛል፣ ምግብ ያስፈልገኛል፣ ልብስ ያስፈልገኛል፣ ግን ሁሉም የለም ይላሉ። ሌላ ሀገር እንደምንሰማው መንግስት ጥረተኞችን ሽማግሌዎችን ይረዳል። እኔ ግን የሰራውትን ቤት አፍርሶ ባዶ ን ቁጭ የቀን ስራና ዘበኝነት ሰርቼ ከ22 አመት በፊት ነበር አምስት ክፍል ቤት የሰራውትም ይላሉ ስድስት ሺ ብር እያከራየው ገቢ አገኘ ነበር ከ2011 ዓ.ም ምረት ወዲህ በዋነኛነት በዚሁ ገቢ ነበር የምተዳደረው የሚሉት አቶ ዘላለም በአካባቢዬ በመንግስት የተጠየኳቸውን መዋጮዎች ሁሉ አዋጥቻለሁ በማለት ለአባይ ግድብ አምቡላንስ ለመግዛት ለአካባቢ ጥበቃ የጠየቋቸውን መዋጮቹ ሁሉ ሲያዋጡ እንደነበር ጠቅሰው የሰላም ሰራዊት ሰልጥኑ ሲሉኝ ሰልጥኛ አገልግያለሁ የሚሉት አቶ ዘላለም ከዓመታት በፊት ኮንዶሚኒየም ምዝገባ ሲጀመር የጨረቃ ቤት ያላችሁ አንዱ ምረጡ ሲሉን ተመዝግበን ተው ነው እኔ ኮንዶሚኒየም ቤት ከምኖር በሰራሁት ቤት እስከ ፍጻሜ እኖራለሁ ብዬ ተኩስ ሲሉ ይህ ይሆናል ብለው አስበው እንደማያውቁ አክለዋል። አንድ ቀን በድንገት እኛ ሕገ ወጦች ነን ብላችሁ ፈርሙ እንዳሏቸው የሚጠቅሱት አቶ ዘላለም ልማቱን፣ እሺ እንደፈለጋችሁ አልሙ ነገር ግን ለአንገታችን መግቢያ ምትክ ቦታ የተሰጠን ስንላቸው ጥለውን ሄዱ ይሉና እነዚሁ የመንግስት ባለስልጣናት ሌላ ቀን ተመልሰው መጥተው ይፈርሳል ተከራይ ተውጣሉን የኔ ተከራዮች እርስዎ ከወጡ ነው የምንወጣው ጥለንዎት አንወጣም ቢሉም በግድ አስወጧቸው እኔንም በሶስተኛው ቀን መጥተው አፍርሰዋሉኝ ቆርቆሮውንና በሩን ነቅዬ ወጣው በማለት ያሳለፉትን ይናገራሉ ከኃይለስላሴ ጀምሮ ሁሉንም መንግስት አይቻለሁ ክፉንም ደጉንም አይቻለሁ እንደዚህ ያለ መንግስት አላየውም የሚሉት ሌላኛው ተፈናቃይ ደግሞ ይህ ሁሉ ቤት ሲፈርስ፣ ይህ ሁሉ ህዝብ ሲፈናቀል እሱ ከማን ጋር እንደሚኖር አላውቅም። ሰውን ከቤቱ አስወጥቶ መግፋት ይህ ሁሉም ባም እንደ ስራው ይስጠው እንጂ እኔ ምን እላለሁ? ባማረርስ ምን አመጣለሁ? ምንም የማመጣው ለውጥ የለም። በማለት ተስፋ መቁረጣቸውን ተናግረዋል። አረብ ሀገር ደክማ ባገኘቻት ሀብት ለሶስት ልጆቿም ማረፊያ ይሆናል በሚል ገዝታ የሰራችው ቤት በተመሳሳይ ድንገተኛ የመንግስት ውሳኔም እንደፈረሰ የተናገረችው ሌላኛዋ ተፈናቃይ ደግሞ ተገቢ ካሳ ይከፈለኝ ወይም ደግሞ ምትክ ቦታ ይሰጠን ብለን በጠየቅናቸው ምክንያት ሐሰተኛ መረጃ ማሰራጨት በሚል በመንግስት በጸጥታ ኃይሎች ታስረው ፍርድ ቤት በነጻ ካሰናበታቸው በኋላ እንደገና ፋኖ ናችሁ ተብለው መታሰራቸውንና አሁን በዋስ መፈታታቸውን ተናግረዋል። በዚህ ወደ ቀጣዩ መረጃችን እለፍ። ገና ወደ አዲስ አበባም እንገባለን፣ ኢሳያስ ከበድ ያለ የማስጠንቀቂያ መልእክት ወደ አራት ኪሎ ላኩ። በሱዳን የፕሬዝዳንቱ ቤተ መንግስት ላይ በተሰነዘረ የድሮን ጥቃት ሶስት ጋዜጠኞች መገደላቸው ሲነገር አልቡርሃን በካርቱም የሪፐብሊኩን ቤተ መንግስት እንዲቆጣጠሩ ቁልፉን ሚና የተጫወቱ ኢሳያስ አፈወርቄ ጉዳ መጥተዋል። ገና ወደ አዲስ አበባም እንገባለን እያሉ ናቸው። ዛሬ በተቀናቃኙ አልቡርሃን ጦር ለሁለት ዓመታት የቆየውን ቤተ መንግስት የነጠቀው የሱዳን ፈጥኖ ደራሽ ኃይል በሱዳን ዋና ከተማ ካርቱም በሚገኘው የሪፐብሊካን ቤተመንግስት ላይ ባደረሰው የድሮን ጥቃት ሶስት ጋዜጠኞች መገደላቸው ተሰምቷል። ጀኔራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ሰራዊት ፕሬዝዳንት የቤተ መንግስቱን ጀኔራል ሀምዳን ዳጋሎ ከሚመሩት ከፈጥኖ ድራሽ ኃይሉ በመንጠቅ በዛሬ ዕለት በቁጥጥሩ ስር መዋሉን አሳውቋል። ይህንንም ተከትሎ ከሰዓታት በኋላ የፈጥኖ ድራሽ ኃይሉ በከፈተው ና በቤተ መንግሥቱ ውስጥ በሚገኙ ወታደራዊ ና የሚዲያ ስብሰባ አዳራሾች ላይ ባነጣጠረው የድሮን ጥቃት ሶስት ጋዜጠኞች መገደላቸው ተሰምቷል። ጋዜጠኞቹ በቤተ መንግስት ተገኝተው ለሱዳን መንግስት ቴሌቪዥን ጣቢያም ሲዘግቡ በነበሩበት ወቅት በጥቃቱ ሰለባ እንደሆኑ የሱዳን ጦር ምንጮች ዘግበዋል። ፈጥኖ ድራሽ ኃይሉ ቤተ መንግስቱን ጨምሮ የሱዳን በርካታ አካባቢዎችን ለበርካታ ጊዜያት ተቆጣጥሮ የቆየ ሲሆን የሱዳን ጦር ከሁለት አመታት በኋላ ፕሬዝዳንት የቤተ መንግስቱን መልሶ በመቆጣጠሩ ወሳኝ የተባለ ድል መቀዳጀቱ ተነግሯል። ነገር ግን አሁን ላይ ፈጥኖ ድራሽ ኃይሉ በቤተ መንግስቱ ጥቃት ከማድረሱ በተጨማሪ አሁንም የካርቱም ደቡባዊ ክፍልና የካርቱም ተጎራባሽ በሆኑት ኦው ዱርማን ከተማ መካከል ያሉ ቦታዎችን ተቆጣጥሮ ይገኛል። ታዲያ በካርቱም ከኋላ ሆኖ የመሩት የአልቡርሃን ጦር ድል ተቀናጅቶ ከሁለት አመታት ስደት በኋላ ቤተ መንግስቱን መልሶ በጁ ሲያስገባም አስመራ ላይ በደስታ የፈነደቁት ወዲ አፎም ገና አዲስ አበባ እንገባለን የሚል ከባድ ማስጠንቀቂያ ወደ አራት ኪሎ መላካቸውን የተሰማው በሱዳን የፕሬዝዳንቱ ቤተ መንግስት ላይ በተሰነዘረ የድሮን ጥቃት ሶስት ጋዜጠኞች መገደላቸው ሲነገር አልቡርሃን በካርቱም የሪፐብሊኩን ቤተ መንግስት እንዲቆጣጠር ቁልፉን ሚና የተጫወቱት ኢሳያስ አፍወርቄ ወደ አዲስ አበባ እንገባለን ብለዋል። በዚህ ወደ መጨረሻው መረጃችን እለፍ። ኔታንያሁ የጸጥታ ኃላፊያቸውን ከስልጣን አባረሩም። ባለስልጣኑ ስልጣኑ ለመባረር ያበቃቸው ባለፈው ዓመት ሐማስ በአይሁዳዊቷ ሀገር ላይ ካደረሰው ጥቃት ጋር የተያዘ መሆኑ ታውቋል። ኔታንያሁ የእስራኤልን የጸጥታ ኃላፊ ከስልጣን አሰናብተዋል። የእስራኤል ጠቅላይ ሚኒስትር ቤንያም ኔታንያሁ መስከረም 26 ቀን 2016 ዓ.ም ሐማስ ያደረሰውን ጥቃት ሊደርስ እንደሚችል መገመት ባለመቻላቸው የሀገሪቱን የደህንነት ኃላፊ ከስልጣን አባርረዋል። የእስራኤል ካቢኔ ሐማስ ባደረገው ስብሰባም እንደ አውሮፓውያኑ የዘመን ቀመር ጥቅምት 2021 የሽን ቤት ዋና ኃላፊ ሆነው ለአምስት ዓመታት የተሾሙትን ሩነን ባርንን ከሥልጣን መነሳታቸውን አጽድቋል። ኔታንያሁ ባርንን ከሥልጣን ለማንሳት ማሰባቸውን እሁድ ዕለት በቪዲዮ ባስተላለፉት መግለጫ አሳውቀው ነበር። በሁለቱ መካከል የቀጠለው አለመተማመን በየጊዜው መስፋቱ በምክንያትነት ይጠቀሳል። እርምጃው ቁጣን የቀሰቀሰ ሲሆን በኢየሩሳሌም የጸረ መንግስት ሰልፎችም የበለጠ ተቀጣጥለዋል። በዚህም በሺዎች የሚቆጠሩ የሀገሪቱ ዜጎች እስራኤል በጋዛ የጀመረችውን አዲስ ጥቃት የተቃወሙ ሰልፎችን አድርገዋል። ከማክሰኞ ጀምሮ እስራኤል የሐማስ ኢላማ ባለችው የፍልስጤም ግዛት ከፍተኛ ጥቃት አድርሳለች። በዚህም ለሁለት ወራት ገደማ የዘለቀው የተኩስ አቁም እንዲቋረጥ ሆኗል። የሺን ቤት የእስራኤል የሀገር ውስጥ የስለላ ድርጅት ሲሆን በጦርነት ውስጥ ቁልፍ ሚና ይጫወታል። ተግባሩና አባላቱ በመንግስት በሚስጥርነት ይያዛሉ። ባርን ከስልጣን እንዲባረሩ መወሰኑን ፖለቲካዊ ነው ሲሉ ገልጸውታል። ቀንደኛ የኔታንያሁ ተችና ከኃላፊነት የመባረር ሂደት የገጠማቸው የእስራኤሉ ጠቅላይ አቃቤ ህግ የድርጊቱ ህጋዊነት እስካልተገመገመ ድረስ ባርን ከስልጣን ሊባረሩ አይችሉም ሲሉ ተከራክረዋል። ከስብሰባው በፊት ኔታንያሁ ለካቢኔያቸው አባላት በላኩት ደብዳቤ በጠቅላይ ሚኒስትሩና በባርን መካከል ያለውን የማያቋርጥ ሙያዊና የግል እምነት ማጣትን በመጥቀስ የስልጣን ዘመናቸው ከአንድ ወር በኋላ እንዲጠናቀቅ አሳብ አቅርበዋል። የእስራኤልና የጋዛ ጦርነትን የቀሰቀሰው የሐማስ ጥቃትን በመጥቀስ መስከረም 26 ከተፈጠረው ሁኔታ በተጨማሪ ሙያዊ አማኔታ ማጣት በጦርነቱ ወቅትና ባለፉት ጥቂት ወራት ተጠናክሯልም ብለዋል። በጥቃቱ ከ1200 በላይ ሰዎች ሲገደሉ 251 ሰዎች ታግተዋል። እስራኤል በጋዛ በፈጸመችው ጥቃት ከ48 ሺ በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን በሐማስ አስተዳደር ስር ያለው የጤና ሚኒስቴር ያወጣው መረጃ አሳይቷል። እስራኤል በጋዛ በፈጸመችው እየተቀናጀና የማያባራ ጥቃት ሁለት ሶስተኛው የጋዛ ህንጻም መውደሙን የተባበሩት መንግስታት ድርጅት አሳውቋል። ውድ ቤተሰቦች ለሰዓቱ ብታደምጧቸው ብለን ያዝንላችሁ አሁናዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል።